ዝናና ሞገስ ተፋጠጡ። ነገር ግን ሞገስ መሳሪያ ስለያዘ አምልጦታ አለ። ዝናና እንግዲህ ማህሌት አሁንም አልተሳካላቸውም። በስተመጨረሻ እንግዲህ ሞገስ መኪና ውስጥ ገብቶ አምልጦታል። ለጊዜው ከሉላጋ ተለይተው ቢሆንም ከዝና አምልጦታ አለ። ደስ የሚል ነገር ደግሞ እየመጣ ነው። እነ ብሩክ ቤት እንግዲህ ቅድስት እና ብሩክ ፍቅር ፍቅር እያጫወታቸው ነው። በጣም ደስ ይላል። አሰላሙ አለይኩም ወራህመቱላሂ ወበረካቱህ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላሂ፣ ረቢል አለሚን በያላችሁን ሰላማችሁ ብዝት ይበላችሁ። አዲስ ከሆነ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። እንግዲህ ባለፈው ሞገስ ወጥቶ ነበር እና ከአሁን በኋላ ፊት ለፊት እንደሚጋፈጥም ለሉላ እየነገራት ነበር። ያው እንግዲህ የብሩክን መሳሪያ ስለያዘ አሁን ላይ የሚፈራው ነገር የለም። ብሩክም እንግዲህ በደስታ ምሳሌ እንድና በጣም ደስታ እየተጎናጸፉ ነው ያሉት። ለጊዜው ብሩክን እንግዲህ አላገኝም ብሎ ነበር ሞገስ ማለት ነው። ምሳሌ ዳታና ብሩክ ሞገስ ሊያገኙት በሄዱበት ሰዓት ነው እንግዲህ የተከታተለው ሞገስ ሊያገኙ የቻለው ዝና ማለት ነው። ነገር ግን ማህሌት ጋር ነበርና ምንም ያክል ሰው ቢያስቀምጡም ሞገስ መሳሪያ ይዞ በመሳሪያው አስፈራቶ አምልጧቸዋል ማለት ነው። ካመለጠም በኋላ ለብዙ ሰዓት እየተከታተለው ነበር ማለት ነው። ከዚያም በኋላ እንግዲህ መኪና ይዞ አሽሮበታል፣ አምርጦታል ማለት ነው። በጣም ተናዶ ነው ዝና ማህሌት ደግሞ በቃ እኔ ቤት ሄዳለሁ ብላ ቤት ስትሄድ አትጅም እኮ አንቺ ስራ ነበር እያላት ልታት ነበር እሷም ደግሞ የፍራታኔ ስትላት ተታው ሄደች ማለት ነው። ተስፋ አልቆረጠች አሁን ድረስ። ምክንያቱም ስናኔ ራሴ ያደርጋለሁ እያለ ትግል ላይ ናት። እሱ ግን ምንም በዛ በኩል አይፈልጋትም። ትሞታለህ፣ መሳሪያ ይዟል እሱ ተደራጅቶ ነው የመጣው እያለችው ነበር። ሉላን እኮ ነው የያዘ ሉላን ካላገኘ ደግሞ ትያለ ነበር ዝና ማለት ነው። እናም እንግዲህ ያው እሷ ዝናን ለማሸነፍና ወደ ራሷ ለማድረግ እየጣረች ነው። ምክንያቱም ሉላ እንዳትገኝ ወይም ደግሞ ዝናና ሉላ እንዳይገናኙ ትፈልጋለች ማለት ነው። እንትነ ማህሌት ማህሌት እንግዲህ በእሷ መንገድ ምንም ሊመቸት አልቻለም። ዝናን ለራሷ በዋዛ ለማድረግ አልቻለችም። ነገር ግን ዝና ደግሞ ሲጠባበቅ እዛው ቆይቷል። የቀጠረቻቸውን ሰዎችም እንደከዷት እና ትተውት እንደሄዱ ደውሎ እየነገራት ነበር ማለት ነው። እዚህ መሀል እንግዲህ ብሩክና ቅድስት ጋር የተፈጠረው ነገር በጣም ደስ ይላለ። ቅድስት እንግዲህ ከአሁን በኋላ ወደ ሀገር ሸኘኝ መውለድ ለትዳር መመስረት መወለዴም እፈልጋለሁ እያለች ነበር ማለት ነው። እንግዲህ ቅድስት ብሩክን ትወደዋለች። እንዲሁም ምሳሌ እናቴ ሆኔልኝ እናቴ ብዬ ጥራሽ እያለቻት ነበርና ወደ ውጭ ሀገር ስታይ ስትማለች እናቴ ብለሽ ትጠርኛለሽ ብላት ነበር ማለት ነው። ያንንም እንግዲህ አሁን በተግባር ልታሳያት ታዛር እያለች ነው ማለት ነው እንግዲህ ቅድስት ምንድን ነው እየተጠቀመችው፣ ከአሁን በኋላ ወደ ሀገር የመሄድ አለብኝ ትዳር መስራት አለብኝ፣ ህይወቴን የራሴ መብረት አለብኝ ብላ ነበር ያቀረበችው ጥያቄ ማለት ነው። እርግጠኛ ነሽ ግን ለኬጅ ነው ወይ ብሎ ሲላት፣ ያው እንደማትፈልግም መሄድ እንደማትፈልግም የትር ደረጃ ላይ ስትነግረው፣ ነገር ግን እሱ በጣም ነበር ስድ አዎ ሄድ ያለው ስትል የተነገጠው ማለት ነው። ከዚያ እንግዲህ ከምኝታ ክላስ አንጥፊልኝ ብሎአት ከገባች በኋላ እሱም እያሰበ ነበር። ሄድ ያለችው ጊዜ ወደ ክላስ ሳብ ገባ ማለት ነው። እንደም ደሞ አምሮብሻል ሲላት ዛሬ ስላየኸኝ እንጂ ሁሉ ጊዜም እኮ ስለማታየ ነው እያለችው ነበርና፣ እንግዲህ ከምኝታ ቤት ከገባች በኋላ ድንገት መጥቶ ብሩክ ቢፈራም ደሞ ግን ያናግራት ሞክሯል ማለት ነው። ያውም ቅድስት በፌን ተወደዋለች። በጣም ፈርታ ነው እንጂ ማለት ነው። እሱም ደግሞ እንግዲህ አንድ ላይ ቁጭ ብለው እያዋሩ እያለ ጥያቄ እያቀረበላት ነበር። የምትወጂው ሰው ስላለ መሄድ ትችያለሽ እያላት ነበር። አይ የለም ነበራችሁ እስከዛሬ